ኦዲንስ እየሰደባት ስለሆነ ነው እንጂ ከብሩኬ ጋር ችግር የለባትም። ይኸው ዛሬ የምትናገረችው ከሱ ጋር ችግር የለባትም። ኦዴንስ ነው እየሰደባት ብሩኬ ኦዴን ሰራገጣት እኮ የበላችው ምግብ ሂሳብ ያወራረ ባለስ አልሰማሻት እኮ። ምን አለች ምን አለች? እሷ ያጋቡ ይመስል እንትን ንብረት እያከፋፈሉ ነው አለች። ሙሉ ነገር እያወሩ ወደ ራሷ መመለስ ነው። እሱ አሁን እየሄደች ካለችው ኦዴንስ እየሰደባት ስለሆነ ነው እንጂ ከብሩኬ ጋር ችግር የለባትም። ይኸው ዛሬ የሚተናገረችው ከእሱ ጋር ችግር የለባትም። ኦዴንስ ነው እየሰደባት። ብሩኬ ኦዴንስ ረገጣት እኮ የበላችው ምግብ ሂሳብ እያወራረዱ አልሰማሻት እኮ ምን አለች ምን አለች? እሷ ያጋቡ ይመስል ንብረት እያከፋፈሉ ነው አለች። ይሄ ለምን አስፈለገ? ለምን እሷ መስኮት አስፈለገ? ብሩኬ ቡርከያው ዋላ በጣም ስለዚህ እኔ አንድ ነገር ልንገራችሁ፣ እኔ ብዙ አላወራም። አሁን እሱ አንድ እሱ አንድ ነገር ሲሆን ሀይሚ ወጣት ትናገራለች። ስለዚህ አሁን ብሩኬ ነገ ቪዲዮ ሰርቶ የኔ

ማለት ነው። አንዴ ይሄ ፍርፍር ላይ ያስገመሹ ድንጋይ ለኛ ዛሬ ያስፈልገናል። አንዴ መታ ነው ለ ለ ለ የተረደሱ ለ እኔ እያንዳንዱ ነው ማ ካየው እያንዳንዱ ነው። ለምን መሰለ አሳልፈ ምናምን ከሆነ እኔ ዛረ ማለት ነው። እንደኔ እንደኔ ሀሳብ አሁን እኔ ኮ ብሰራ እኮ ችግር የለውም። አንድ ሰው ሁሉም አውቆ ቢሰራ እኮ ችግር የለውም። ተስማምቶ ስለሆነ ነገ ለመታረቅም፣ አንድ ላይ ለመሆንም እኮ ችግር የለውም። በቃ ይታረቃሉ ስራ ስለሆነ። ግን ደግሞ አንድ ሰው ብቻ አውቆ ከሰራ አንዱ ሰው ቆርቶ እንትን ብልስ ስሚ፣ እዚህ ጋር ደግሞ እንደዛ ማድረግ ያለብን እኛ የብሩኬና የሃይሚ ወዳጆች፣ አንድ ነገር ልንገራቸው። ማድረግ ያለብን ሃይሚን ጥሩ ጥሩ ነገር እያወሩ ወደ ራሷ መመለስ ነው። እሱ አሁን እየሄደች ታለችው ኦዴንስ እየሰደባት ስለሆነ ነው እንጂ ከብሩኬ ጋር ችግር የለባትም። ይኸው ዛሬ የሚተናገረችው ከእሱ ጋር ችግር የለባትም። ኦዴንስ ነው እየሰደባት። ብርቴ ኦዴንስ ረገጣት እኮ የበላችው ምግብ ሂሳብ እያወራረዱ አልሰማሻት እኮ ምን አለች ምን አለች? እሷ ያጋቡ ይመስል እንትን ንብረት እያከፋፈሉ እየከፈተ ለሱ እንደሀርጎልሽ ግን ደግሞ ልጆቹ ወደማይሆን ነገር እየሄዱ ነው የማይሆን ነገር እየሄዱ ነው እኮ የማይሆን ነገር እየሄዱ ነው። ግን ደግሞ ይሄ ነገር በኮሜንት ጥሩ ነገር ሲናስነው ጥሩ የሚሆኑት እሷን እኮ የባሰ አሁን ጭራሹንም ገስት ንስራ ገስት ንስራ ካላ ሌላ ወራ ወይ ሄሲ ማይሎ ምን ምን ማንኛውን ገስት ነው የምሰሩት። የቸርቹን ፎቶ አድርጊያለሽ ሀይሚ ከብሩኬ ሌላ ችግር ኑሯት አይደለም። የኦዲንሶች ችግር ነው። የኮሜንታተሮች ችግር ነው። እነሱ ናቸው በጣም እያናደዷት እልክ ውስጥ እያስገቧት ያሉት። እየሰደቧት በኮሜንት እየሰደቧት እልክ ውስጥ እያስገቧት ነው። ሀይሚ ጥፋት የላትም። ኦዲንስ ነው። የኦዲንስ ችግር ነው። የኮሜንታተሮች ችግር ነው። ኮሜንታተሮቹ ናቸው እልክ ውስጥ እያስገቧት ያሉት። አጥቦም ያሰጧት በኮሜንት የሚሰድቧት ኮሜንታተሮች ኦዲንስ ናቸው ብለው እንግዲህ የሀይሚን ወዳጆች በቲክቶክ ላይ ስንትን እያነሱ ነው፣ አስተያየት እየሰጡ ነው ማለት ነው። ማቆም አለባችሁ እያሉ ሰምታችኋል። አሰላሙ አለይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምድልላ። እንግዲህ አሁንም በአዲስ ቪዲዮ መጥቻ ያለው ስለ ሀይሚና ብሩኬ ነው። እንግዲህ አሁን ቪዲዮ ተለቆ አይታችኋል። ሀይሚ ልኮስ ገብታ ብዙ ነገር እየተናገረች ነው እና እኛን ለመለያየት ምትሉት ለእኔ ኮሜንት እየጻፋችሁ እንትኑ የሰበሰብሽውን ስጦታ መልሺ፣ የፈለጋችሁ ምትሉት እኔ እርዳታ አልለመንኩም ወዶ ፈቅዶ እያደረገልኝ የሰጠኝ ነው ብላ እንግዲህ ብዙ ነገር እየተናገረች ነው። ኦዲየንሶችም እንግዲህ የብሩክና የሀይሚ ጨረቃ ፋሚሊዎችም እያሉ ያሉት እሷን ቀስ በቀስ ወደታችን መመለስ ወደ ራሷ መመለስ አለብን እል ውስጥ ያስገባው ያሉት በፊት ጥፋት ቢኖራትም ከዳኒ ጋር ያደረገችው ጥፋት ቢሆንም አሁን ግን እልህ ውስጥ ገብታ እየቀጠለች ያለችው እየተናገረች እና እንዲህ የሆነች ያለችው እልህ ውስጥ ያስገባት የኦዲየንስ ችግር ነው፣ የኮሜንታተሮች ችግር ነው። ይህን ነገር ቅድም አሁን ቪዲዮ ለቄ ነበር ተናግሬ ያለ ኮሜንታተሮች፣ እሷ ጥፋት ቢኖራትም እናንተ እስቲ ጋብ በሉ አትሳደቡ፣ ልክ ውስጥ አታስገቡ፣ ስድብ ጦር አይደለም ብዬ ብዙ ነገር ስናገር ነበር። አሁን ተናግሬ ያለው እና ውዶቼ እስቲ ወደ ራሷ እስክትመለስ እየሄዳችሁ በቤቷ ስርም ቢሆን በውስጥ በኩልም ቢሆን ብዙ ነገር የምትናገሩት አስፈላጊ አይደለም ማለት ነው። እነዚህ መስተያየት የሰጡ ያሉት በዚህ ላይ ነው በዚህ ላይ ነው። ስድብ ጥሩ አይደለም። ትናንትም ስትናገር ነበር። ብሩኬ አይዞክ እንበለው። ብሩኬ ሲጀምር ጥፋት የለውም እንግዲህ ያደረገው ነገር የለም። ግን አንዴ የሆነው ነገር አንዴ እስከሆነ ድረስ አንዴ የሆነው ነገር ደግሞ ተከትለን እሪ ካልን ምንም ጥቅም የለው። የባሰ የባሰ የባሰ እየነደደ ነው የሚሄደው። እሳት እንደዛ ነው። ለዚህ ማቀዝቀዝ አለብን፣ ሰላም እንዲሆን። ከብሩኬ ችግር ኑሯ አይደለም። ሀይሚ እንዲያደረጋት ያለው ኮሜንታተሮች፣ ኦዲንሶች ናቸው። እነሱ ማቆም አለባቸው። ኦዲንሶች ኮሜንታተር ማይሆን ኮሜንት ምጽፉት ማቆም አለባቸው እያሉ ነው እንግዲህ በጣም እልል ውስጥ ገብታ ነው ያለችው። በትናንትና ቪዲዮም ከሆነ በዛሬም ቪዲዮም ከሆነ ማለት ነው ተቀበለኝ አንተ። ማስታወስ አልፈልግም አንድ ነገር እኔ ላይ ያንተ ነገር፣ አንተ የሰጠከኝ ስጦታ እኔ ጋር ቁጭ ብሎ ሸክም እንዲሆንልብኝ አልፈልግም ነው እያለች ያለችው። ትናንትም ዛሬም ተቀበለኝ ነው እንግዲህ። እሱ በጣም ተናዶ፣ እንደውም አትጥገቢ፣ ጥሩ አደለም እያለ ነው። እውነት ነው፣ ጥሩ አደለም። ጥጋብ ሴት ልጅ በተለይ እንዲህ ስትሆን፣ እልከኛ ስትሆን፣ ጥሩ አደለም ግን የሰው ነገር የሰው ስድብ የሰው አነጋገር እልህ ውስጥ ሰውን ሊያስገባ ይችላል። ይህንን ነው ያልኩ ያለሁት እንጂ ሀይሚ ጥሩ ነገር ሰራች ሳይሆን ይህንን ነው እኔም እያልኩ ያለሁት ማለት ነው። ብሩኬ ጥፋት የለውም። ያው እንግዲህ ሚዲያስ ተጠቃሚ እስከሆን ድረስ ያው የተሰማንን ነገር መናገር ሜዳ ነው እንግዲህ ፈረሱም ይሄ ሜዳውም ይሄ የተባለ እነሱ እንግዲህ እስከመጡ ድረስ ሰላማቸው እስኪወድ ድረስ እንግዲህ እኛም ጥፋት ያለበት ቦታና የተሰማንን መናገር ግዴታ ነው እላችኋለሁ ውዶቼ ይሄ ነገር በትንሽ ትንሽ ነገር ነው በቪዲዮ ነው ስራ ነው ስራ መሆኑን ደግሞ ይታወቃል እያለች ነው እያሉ ነው እንግዲህ የሀይሚ ወዳጆች ማለት ነው ስራ ነው ስራ እንደሆነ እናውቃለን ግን በስራ ምክንያት በትንሽ ነገር ነው ይሄ ነገር ወደ ትልቅ ነገር እየሄደ ያለው ሀይሚ ሲጀመር እልህ ውስጥ ገብታለች ከፊቷ ላይ ራሱ ይታወቃል ንዴት ማለት ነው ትናንትም አመጣጧ በንዴት ነው ዛሬም አነጋገሯ የንዴት ነው ማለት ነው። እና ውዶቼ ኮሜንታተሮች እረፉ ላቸዋለሁ። ስድብ ማንም ጥሩ አይደለም፣ ለማንም ጥሩ አይደለም። ለማንም እልክ ውስጥ ያስገባል፣ ያናዳል። ስድብ እኔ በእኔ አቅሜ ራሱ የሆነ ስድብ ኮሜንት ሳይ ወዲያኑ ሪሙቭ ድሌት ማድረጎ ያስጠላኛል። አልወድም ስድብ ማለት ነው። ለዚህ ማንም እልክ ውስጥ ይገባል። ጥሩ ነገር አድርገች ሳይሆን ያው እንግዲህ ስራ ነው የሰሩ ያለው ቪዲዮ ነው ቢሆንም ትንሽ ክብር የለም በማለት ነው የተናደር ነው። ለምን እንዲታረጋለች ሚል ነገር ብለናል። ፈርደን ባታል ብሩኬ ትንሽ እየተጎዳ እያለ ስለሆነ ያዝነለታል። ግን በዚህ ልክ ደግሞ እልክ ውስጥ ማስገባት ጥሩ አይደለም። እነሱም ያስተላልፉ ያሉት መልእክት ይሄ ነው። እኛም ይሄንን እንላለን። አቆሞ እስቲ ስድብ ስድብ የምትሳደቡት በስድብ በኮሜንት የምትሳደቡት ማንም ስርዓት አትሳደቡ። ስድብ ጥሩ አይደለም። እሷንም እልቅ ውስጥ ታስገቧት። ወደ ራሳቸው እንዲመለሱ ቀስ በቀስ መምከር ነው። ይመለሳሉ በቅርቡ አንድ ላይ ሆኖ ሰላም ተፈጥሮ እንዳይመጡ እርግጠኛ ተስፋ እናደርጋለን። እንግዲህ ዳኒም ረሙን ደብድቦታል። ዛሬ ቪዲዮ ተለቆ ነበር። መጀመሪያ ረሙ እንግዲህ በሃይሚ ምክንያት በብሩኬ ምክንያት ነው እንዴት ታከብርላት አለ የሶሲን ትተክ የእሷ እንዴት ታከብራላ አንተ ምን አገባ በሚል ነው። በቀደም ቪዲዮ ላይ አይታችሁ ከሆነ የዳኒ ጓደኛ ረሙን የመታው ዛሬ ደግሞ ዳኒ እንግዲህ ቤት ድረስ ሄደው ነው የደበደበው ማለት ነው። ቪዲዮ ተለቆ አይታችኋል። እንግዲህ ብዙ ነገር እየሆነ ነው በዚህ ነገር እስኪ ቀዘቀዘ እንግዲህ ሰላሙን እንዲወርድ ተስፋ እያደረግን በሰላም እንትን ማለት ነው የሚሻለው እንጂ በጥልና በስድብ ምንም የሚመጣ ነገር የለም። ሰላም ሆኖ ይመለሳሉ ይመጣሉ፣ ተስፋ እናደርጋለን እላችኋለሁ። ውዶቼ እንግዲህ ለቤት አዲስ ሆና ሰብስክራይብ አድርጉ፣ ላይክ ኮሜንት፣ ነባር የነበራችሁ አበረታቱኝ። ውድ ያገረልዮችላችኋለሁ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።